ክርስቲያን ቤከር በአውሮፓ ውስጥ በጣም ታዋቂ ከሆኑ የቴሌቪዥን አቅራቢዎች አንዳ ነበረች። ትልቅ የሙዚቃ ቴሌቪዥን ጣቢያ በኤም ቴሌቪዥን ሰርታለች። እንደ ማይክል ጃክሰን፣ ማዶና እና ሌሎች ብዙ ታዋቂ ሰዎችን ቃለ መጠይቅ አድርጋለች። ፊትዋ በሚሊዮን የሚቆጠሩ ሰዎች ትታወቅ ነበር። ግን አንድ ምሽት ሕልም አየች። በህልሟ ነቢዩ ሙሐመድን ሶላላሁ አለይሂ ወሰለም አየች። ከዚያ በኋላ በሕይወቷ ውስጥ ሁሉም ነገር መለወጥ ጀመረ። ይህ አንድ ህልም ሰላም፣ እምነትና አዲስ የህይወት መንገድ እንድታገኝ የረዳት እውነተኛ ታሪክ ነው። ክርስትያን ቤከር በትልልቅ ከተሞች ትኖር ነበር። አንደኛ ደረጃን ትበረራለች እና ወደ የቅንጦት ግብዣዎች በመሄድ ጊዜዋን ታሳልፍ ነበር። ሁሉም ሰው ደስተኛ እንደሆነች አሰበ። ገንዘብ፣ ውበትና ስኬት ነበራት። ውስጧ ግን ባዶነት ተሰማት። በካሜራው ፊት ፈገግ ትላለች፣ ነገር ግን በልቧ ፈገግታ አልነበራትም። ዓለም ሊሰጥ የሚችለውን ሁሉ ነበራት። ነገር ግን አንድ አስፈላጊ ነገር ጠፋ። ጭምብል እንደለበሰ ሰው ተሰማት። ከጭምብሉ ጀርባ አንዲት ሴት ትርጉምና ሰላም የምትፈልግ ነበረች። አንድ ቀን ምሽት ክርስትያን ፓሪስ ውስጥ ወደ ፓርቲ ተጋበዘች። አሳልፋ ስትመለስ ግን መብራቱ፣ ሙዚቃው፣ ሰዎቹ ሁሉም ትርጉም የለሽ ሆኖ ተሰማት። በሆቴል ክፍሏ ውስጥ ብቻዋን አልጋው ላይ ተቀምጣ በመስታወት ተመለከተች። የደከመ ፊት አየች ራስዋን። በህይወት ውስጥ ያለው ይህ ብቻ ነው ብላ ራሷን ጠየቀች። በዚያ ጸጥታ የሰፈነባት ጊዜ ብርቱ ሀዘን ተሰማት። ለመጀመሪያ ጊዜ ጸለየች። በየትኛውም ሃይማኖት ውስጥ እንዴት መጸለይ እንዳለባት አታውቅም ነበር። በቃ ከልቧ ተናግራለች። እሷም አምላክ ሆይ እዚያ ከሆን ክባክር ዳኝ፣ እውነቱን አሳየኝ። ሰላም እፈልጋለሁ። እውነተኛውን ማግኘት እፈልጋለሁ። ቀላል ጸሎት ነበር ግን ከውስጥ የመጣ ነው። ከዚያ ለሊት በኋላ ብዙም ሳትቆይ የክርስቲያን ጠንካራ ሕልም አየች። በህልሟ ጸጥ ባለ በረሃ ውስጥ ቆማለች። ፀሐይ ከጠለቀችበት ጊዜ ሰማዩ ብርቱካናማና ሰላማዊ ነበር። ነጭ ልብስ የለበሱ ብዙ ወንዶችን አየች። እነሱ የተረጋጉና ደግ ይመስላሉ፣ ነገር ግን ከመካከላቸው አንዱ በጣም ልዩ ነበር። ይህ ሰው ፊቱ ላይ ብርሃን ነበረው። የእሱ መገኘት ሰላምና ፍቅር የተሞላ ነበር። እሱ አልተናገረም፣ ነገር ግን ወደ እሱ የቀረበ እንደሆነች ተሰማት። ያ ሰው ነቢዩ መሐመድ ሶላላሁ ዐለይሂ ወሰለም ነበሩ። በዚያን ጊዜ ክርስቲያን ስለ እስልምና ብዙ አታውቅም ነበር። ከእንቅልፏ ስትነቃ ግን ልቧ በፍጥነት ይመታ ነበር። የሆነ ነገር ነፍሷን እንደነካ ተሰማት። የአምላክ መልእክት እንደሆነ አምናለች። የሆነ ነገር የጠራት ነበር። ከህልሙ በኋላ ክርስቲያን ምን ማለት እንደሆነ ለመረዳት ፈለገች። ስለ እስልምና መማር ጀመረች ስለ ነቢዩ ሙሐመድ ሶለላሁ ዐለይሂ ወሰለም አነበበች በደግነቱ በታማኝነትና ለሰዎች ባለው ጥልቅ ሐሳቢነት ተገረመች አረብኛ መረዳት ባትችልም ቁራንን አዳመጠች ድምፁ የተረጋጋ ስሜት እንዲሰማት አድርጎታል ለልቧ መድኃኒት ይመስል ነበር አንድ ቀን መስጊድ ሄደች ትንሽ ፈርታ ነበር ነገር ግን ሰዎች በፈገግታ ተቀበሏት በእንግሊዘኛ የቁራን ቅጂ ሰጥቷት ማንበብ ጀመረችና የሆነ ነገር ውስጧ ተሰማት። ንግግሩ ልቧን ነግቶታል። ማልቀስ ጀመረች። ሕይወቷን በሙሉ የምትፈልገውን እንዳገኘች ተሰማት። የክርስትያን ትልቅ ውሳኔ አደረገች። እስልምናን ተቀብላ ሙስሊም ሆነች። ከፓርቲዎች ፋሽንና ቴሌቪዥን ዓለምን ለቅቃለች። በቀን አምስት ጊዜ መጸለይ ጀመረች። ረመዷን ጾማለች። ልከኛ ልብስ ለብሳለች። ሕይወቷን መቀየር ቀላል አልነበረም። አንዳንድ ሰዎች አልተረዱትም። አንዳንድ ጓደኞች ትሏታል። እሷን ሥራ አታለች። ክርስትያን ግን ጠንክራ ቀረ። ልቧ በብርሃንና በእምነት የተሞላ ነበር። አላህ ከእርሷ ጋር እንዳለ አወቀች። በሙስሊሙ ማኅበረሰብ ውስጥ አዳዲስ ጓደኞችን አገኘች። በዓለም ዙሪያ የአንድ ትልቅ ቤተሰብ አካል እንደሆነች ተሰማት እና ሕይወት በከበደች ጊዜ ሕልሙን አስታወሰችው የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ፊትና በዙሪያው የነበረው ብርሃን የህልም ብርታት ሰጣት። ብቻዋን እንዳልነበረች አስታወሰች። ዛሬ ክርስቲያን ታሪኳን ለብዙ ሰዎች ታካፍላለች። በክስተቶችና ቃለ መጠይቆች ውስጥ ትናገራለች። የእሷ መልእክት ቀላል ግን ኃይለኛ ነው። እስከ አላህን በእውነት ምሪትን ብትለምን መንገዱን ያሳይሃል። ምልክቶችን ይልክላችኋል። ልብህን ብቻ ክፈት። ደስታ በገንዘብ ወይም በዝና እንዳልሆነ ሰዎች እንዲያውቁ ትፈልጋለች። እውነተኛ ሰላም የሚመጣው ከእምነት ነው።